እንዴት ነው ታች የዘራነው ማሽን ላይ አልበቀለም ቀረ በቅሏል በቅሏል አይ መልካም መልካም ያው እንግዲህ ዘንድሮ ማዳበሪያው ተወዶ የረባባ እናደርግበትን እንግዲህ ለፈጣሪ የመተውን አይ ወይ አብቴናችን እስጠን እንጂ ይሄኛው በቅሎ ከበላ ነው በቂያችን ነው አይ ዘርቶ ወዲያ አፈር ለብላ እውነትሽ ነው ጤና ተለል እህሉ ቢገኝስ ምን ይደረጋል ከጤና ይበልጥ እሱና እግዚአብሔር ይመስገን። አይለቅበት አንቺም ያው ጤነኛ ነሽ አሞብኝ ያውቅም አትጠገምንም እንደዛው እኛም ጤነኛ ነኝ። አይለቅበት ለመድኃኒዓለም መንግስትና ከባድ ነበርኩ። አምና ቁንታል 3000 ብር፣ ዘንድሮ 6000 7000 ኩንታሉ ሲያስቢ ከባድ ነው። ዘሩ ተወዷል። እንዲሁ አንዳንዱ እንዲሁ ገንዘብ የሌለው ሰው ይቸገራል። ተቸግሯል እንጂ ዘርቱ ተቸግሮ ሰው እንዴ ያለውን ቀለብ እየሸጠኩ ነው። አሁን መደብር የሚወጣ ሰው እንዋ ከበር ነው፣ ከበር ነው። አትጠገብ ደም አዎ፣ አትጠገብ አትጠገብ። ትንሽ ነው ቀርቶኝ

ኢንጂነሽን ነው የምትቀድሚ። ለነገሩ ስታወራራ በዚህ ስታወጋ ረስተው እንዳትመጣ። አረሳውም ያልኩሽ አረሳውም። በአንቺ ደግሞ ቁርስ እስኪደርስ ሄጄና ከብቶችን እስቲ በሜዳ ልጥቂያቸው። እንዲው ዘርቱን የንድር ሰፈሩን ሰፈሩን ታላስነቁ እኔ ደምስ አይደለሁ በልስቲ እዚህ ጥበቃ እያለ በየሜራው እየሰደድሽ እንደማያቸው ልጆች አድርገህ ታላስቀረህብኝስ አንቺ ደግሞ ከብት ጥበቃ አይደችና ምልት ሆኖችልሽ አይ ደምስ እንዲያው ነው ፈርቻለሁ። እንዲያው ተናግሬያለሁ። አይ ሲያት ልጅ እንደው ወደ ማጀት ወደ ጓዱ እንጂ እንዲያው ነው ወደ ሚዳስተር ደስ አልብሎኝም። እሷ ካልጠበቀሽ ከብቱ የማይጠብቅ ነው። ወንድ ልሽም አልወለድኩ ሴት ሴቱን ፈልፍዬ ይኸውልሽ እንግዲህ ምን ላድርግ እንግዲህ ወደ ወንድ አልቀጭነትም። ይሄማ እግዚአብሔር ስጦታ ነው። እንግዲህ እኔ አበባሌ ወይ ቀንጃው እንደዚህ ፈላል ግን እንደው አስገብገን በቀንጃ ቢጠበቅ ይሄ ከብታት እንዲሁን ወይ እንደው ከብቶስ ቢሸጥሽ ይሻለኛል። እንደው ልጅ ተምትበላሽ ይኸውልሽ አትጠገብ እንዲሁ አፈር እሷን የማን ነው ቀንጃ ተምናስ ገባ? የቀንጃውን ገንዘብ እንዲያጣራቅም ያተገበ ያ ነዘርቱም ሰጠተ ይሻለኝ። አፈር ነው እንጂ ቀንጃ አስገብቼ እዚህ እሷ ቤት ተኝታቷል። ቆየኝ እዚህ በተጠቀምኝ ይከፋኝ ምልህ ነው። እኔ እኮ እንደምናያቸው በዚያ በሜዳ ሄዳ ታንዱ ጋራ አንኩሽ ብላ ማግጣ እንዳልሆነ እንዳትሆንብን ብዬ ፈርቼ ነው። እንዴት ደምሴ ደምሴ ደምስ የቷለ? የቷለ? ምረቴ የነምረት የዘረ ደምስ አገር ያውቀ ጣሃየው ሞቀውኩ ደምስ ማለት የኔ ልጅ ማን ነው ቀና ብሎ የሚናገራት? እስቲ በል፣ ኋላ እናያለን። ኋላ ወይኔ መክረሽ ነበር ታራክ ደምስ፣ እንደው ሙት ወይ አይደለም፣ እንጂ አይደለም። ሲጀመር ሲጀመር የዚህ አካባቢ ወጣት ሁሌው ጨዋ ጨዋ ወሎ ጨዋ ያሳደገው ነው። ልጄንም እንደው ላማግጥ ብሎ የሚያስ አይኖር። አረ እንደው ፈርቻለሁ። እንደው ሰውነቷ ምልም ሆና አለች፣ እንደው ሳስተውላት ሶስት ሶስት ገባ። እንደው ፈርቻለሁ። አረ እንደው ወዲያ አንቺ፣ እንደው ዝብሽ ሟርተኛ

ምን የቤቱ ስራ በዛባት? አልሆነም። ልጅቱንም ከጠብቅ እያልኩኝ ዘርቱን ይን እሱ ያቤቿን የቤቱ ስራ ገደላት እና እንደው አንተስ ይሄ ጥሩ ነው ብለህ ነው ሜዳ የምትሰዳት ልጅቷ? አንቺ ነይ እንዲያው ከብት የሚያበላ ምን ሰው አለ ብለሽ ነው? ወንድ ልጅ አለ ይጠቅለው፣ ሴት ሆነው ምን ላርግ ብለሽ ነው? ምን ሴቲቱንማ ወደ ጓዳ እንጂ፣ ደግሞ ወደ አማጋ እንዴት ነው ያውቅሽ ደግሞ አንቺ ልሽ እድሜ ልኬ እኔ ነኝ ምለፋ በከብቱ ጥበቃ፣ በርሻውም እኔ ነኝ። ሰሞኑም ሻኔ የሰነበተብኝ ይኸው ዛሬ ባልሆነ ብዬ ነው ገብሬ ላይ ዛ ባልሆነ ብዬ ነው እንጂ መቼ እኔ እስከ ጥበቃ እወጣለሁ ብለሽ ነው? እሷም እንዲሁ አባቴ ተበደልክብኝ እኔ ላብላለች ታንሽ ላይ ቀርሜ ደስ ይለኛል። እንዲ አንቺን ያስከፋው መስሎኝ እንጂ አልኩኝ። አሁንም በጠዋት ከብቶች አልታለ እንደ ቁርስ አልበልታ አይገርምሻል? እሷም ማናት የለመደቻት እንዳትቀር ነው እንጂ ልህድለ የለመደቻት ወይ። ደምሴ አንተ ማሰማ እርሻህን እንጂ ሌላ ምን ትሰማ ብለህ ነው። ምኑ ነው፣ ምንድን ነው ጉድንያለን? በቀደም እንዲያ ደግሞን እንዲ እየ ዝም ብለሽ ሽብሬ ደግሞ እንዲ ነገሩን አጦጥሮ አጦጥረሽ እንዲ ቀጥ አድርገሽ አትናገሪ፣ ዝም ብለሽ እኮ ቢጨንቅሽ ነው ልጅ። እሱም ማ አይገዛኝ፣ ማን ነው የሚባለው? በለጠ ነው በለጠ። እና እንደው እሱማ ማማጋ ነው የሚሆ። እሱ የዋህ የዋህ ልጅ አበረመባቱ የዋህ ነው እንዴ እሱ ጋር ነው ከብት የሚያቆላሩ እንዴ ዋህ ነው እንዴ። ብዙ ጊዜ እሱ ነው እንደውም ከብት የሚያቆያት እንዴ ለምሳ ስትመጣ ጥሩ ነው። አዎ እናቴ፣ በቀደም እንዲያው ሲደራም ነው አገኘኋቸው። ደግሞ ዛሬ ይኸውልህ እግር መንገዴን ወደዛ ወደ እነ እነ መንገሽ ቤት እያልኩ ነበረ እና ስሄድልህ ደራሞኑ አገኘኋቸው። እዚህ ደራሞኑ እ በዚያ በጫካው። ተይ ተይ ሽብሬ፣ አሁን የእኔ ዘርቱ እናት እንዲህ የምታረጊ እሱን ቆይታ ያለህ። ተይ ረፊ ተይ፣ እኔ እወድሽ ነበረ። አሁን ደግሞ እንዳልጠላሽ እኔ በልጄ መጣ፣ ማንንም አልወድም። እኔ ይኸውልህ መጥቼ ነገርኩህ ሳታረግዝልህ ነገር አስፈየ ነው። ከዚያ ልጅ ጋራ ግንኙነት ጭራሽ ሳታ እኔ አረገዘች አይደለም ያልኩሽ። ኧረ አትጠገብ፣ አልሰማሽው? ጉድ አትጠገብ። ምን ቆይ እናንተ፣ ቆይ። ምን ምስጥር ነው ያላችሁ? እኔ በብረቱ ያየሁትን ነው እኮ ነገር

ሽብር በህልሜ ነው በይኝ። በህልሜ ነው አላየሁም፣ በይኝ። ተይ ተይ ያንተ

ከዛ ይኸውልሽ ዛሬ ደግሞ ይኸውልሽ እንደዚያ እንደዚህ ነገር ተፈጠረ። ይኸውልሽ ኧረ እንዲያው በነፃ ልቦ ነው ያምጠጣው ባለ እግዚአብሔር ያወጣኝ እንጂ ተይው፣ እንዲያው አንቺዬ፣ እንዲያው ተይው እስኪ እንዲያው ኧረ ምን ይሻለኛል ብለሽ በይ እስኪ። ደህና ዋይ በይ፣ ደህና ዋይ። እንዲያው እናንተዬ፣ በለጠስ ከረቢ ምን ሆኖ ይሆን? ደግሞ ዛሬማ በጣም ናፍቆኛል። እንዲያው ምን ሆኖ ይሆን? ኧረ አበበ ንሳማ መጣው፣ ከብቶች እንጠብቃቸው። ታሎ ነው የምመጣ አንቺ እኔ ከብቶችን በዚያ ሳበላ ቁጅቼ ምንድነው ማትመጣ? ስለ እዚህ ተቀምጠሽ ነው እንዴ ተረፍሽ? የምታስፈልጊኝ እኔ ደሞ አንተ ስትቀር ጊዜ አይደለም ጫንቆኝ፣ ምን ሆኖ ነው ጀርስ ስጨነቀ ቆኝ እኔ ከብቶችን በዚያ ላይ ሳበላ ቁጅቼ ቆኖ አሁን እንዲያውም መስ ይመጣ ቢሆን በየ ብዝም ይያ ያበበ ነው ከብቶችን ሰጥቻቸው ራሱ ይመጣ። አሁን እንኳን መጣ፣ እንዲያውም ናፍቀኸኝ ነበር። እኔም እንዴት እንደናፈቅሽ ማ አሁን ከብቶች የእናንተ ውበት ናቸው። ኧረ

እንደዛሬው አምሮብሻል፣ አይቼሽ አልወጣም። አንተም እኮ አምሮብሃል። እኔም ደህና ነኝ አምሮብኛል። እንዲያውም ራሴን ታጥቢው ነበር የመጣሁት። ተወንዙ እኔ ዘንድ ስትመጣ ሸጋ ሸጋ እየሆንሽ ነው። አይልም ስመጣ ኧረ፣ ሁሌ ምን ያማረብኝ ነኝ እንጂ ነገሩ። ልክ ነህ። እኔ አስብት ል አንቺማ እንዲያውም ሸጋ ነሽ። አንተ በለጠ ወይ፣ አትቆጣኝም? አንድ ነገር ልንገር አንቺን ምን የምትቆጣሽ ምንድነው ንገሪኝ የእውነት ነው ግን አትቆጣኝ ኧረ እኔ አልቆጣሽም አንቺ ምን ብዬሽ ነው የምትቆጣሽ ደግሞ እኮ እወድሻለሁ እና ልንገርህ ማለት ነው ኧረ ንገሪኝ አባባይ ሙት ንገሪኝ እስቲ ማለልኝ አልቆጣሽም አይ አባባይ ሙት ብዬሽ አልቆጣሽም እና ልንገርህ ዋ ምንድነው የምትጨናነቂ ንገሪኝ እኔ እኮ እንደው እንደው ምንድነው የምትማምሽ ነገርኝ አላረግዛ አልቀረም ምነው ደነገጠ ከማን ያረገሹ ካንተ ነው እንጂ ካንተ ውጭ ከማን ጋር ባልጌያለሁ ኧረ እባክሽ ዝም በይ ሰው እንዳይሰማኝ እባክሽ አንቺ እኔ የበለጠኝ ከማንም ጋር እየተደሻለቅሽ ከበለጠን ያረገሱት የምትይ ኧረ እባክሽ ከአንተ ውጭ ነው ከማን ጋር እስኪ ባልጌያለሁ እንጅ በለጠ፣ ዞሮ ዞሮ ሰው እንዳይሰማሽ እኔ አላውቅልሽም። እራስሽ ተወጪው። እጄልሻለሁ። እንደው ድል ይለውናል። ወሽ የማይናበኝ ሲሰማኝ እንደው ምን ምነው የሚወጣኝ እንደው እንደው ድል ነው ም

በአገር ሽማግሌ በእድር በፖሊስም ምከሰሽ እንደ በምንም አለቃችሁም እንደው እሄድ እንደው እንደው እውነት የኔው በለጠ ቆንጥጬ ያሳደኩት እንኳን እንኳን እንኳን እንኳን ተሰው ጋር እንኳን ተሴት ጋር ሊማግጥ ማለት ሰው ቀና ብሎ ማየት፣ አንተ አይተኸዋል? አዎ አይቼዋለሁ፣ እሱንም በለጠ

ያቃጥልኝ አቃጥልኝ! ወው ደህና ቆያችሁ። የተረገመ አስማታ

ተናገር፣ እስቲ እኔ ኋላ እውነቱም ታልነገርሽኝ እኔ አጣርቼ እውነቷ አይደረስኩበት ጊዜ እውልሽኝ ይገልሻለሁ። አቤት

ነው ተከብረን በኖርንበት ሀገር አዋረደችን። ብድው የተናገርኩት ብትሰማ ሁላ እዚያን ደርስ ተናግሪ። የመጨረሻ አማርኛ አለሽ ምንድነው? አላውቅልሽም፣ አላውቅልሽም፣ ዘርቱን አላውቅልሽም። ሆነ ምን ነበር ዝም ምን ያርግልና፣ ስታዋረጀው ደርስ እኮ የዚህ ሰፈር አለቃ ነበር። ምን ያርግሱ፣ አሁን እዚያ ትነፋረቅብኝ ነፍርቅ